አፋር ወደ ትግራይ ገብተው ቲዲኤፍ የሰጠው ማስጠንቀቂያ አለ። አሁን ትናንት ማታ ጀምሮ የሰጣቸው ማስጠንቀቂያ እና ከኤረብቲ ከሁሉም የአፋር ቦታዎች እንዲወጡ ማስጠንቀቂያ ሰጥቷቸዋል፣ ከሁሉም የአፋር አካባቢዎች እንዲወጡ። ጎረቤት ክልል ጎረቤት ክልልን አይበጠብጥም። ፎርጌት አቢ፣ ፎርጌት ብልጽግና። ይሄ አካባቢ ትግራይና አፋር እድሜ ልኩ ኢተርናል ነው። ምንም መቼም እድሜ ነው። ጎረቤቱ ናቸው። ትላንት አብሮ ነበሩ። አፋር የሚባለው ክልል በመመስረት የትግራይ የህወሀት አስተዋጽኦ ምን ያህል እንደሆነ ራሳችሁ ታውቁታላችሁ። እዚያ አካባቢ ከእናንተ ክልል እየተነሳ እኛን ወደ እኛ ህዝብ ላይ ሞርታር የሚተኩስ አንድ ታጣቂ ካለ እርምጃ እንወስዳለን ተብሏል። ድንበር አካባቢ ያለው ውይይት ነበር። ዛሬ ጠንከር ያለው ውይይት ነው። የሀገር ሽማግሌዎቹ ሄደው ወረዳ ሄደን ተነጋግረናል። ወደ ዞን እንሄዳለን። ደግሞ ከእነዚህ ሽፍቶች ነው የሚሏቸው እነሰባቸው ከነዚህ ሽፍቶች ጋር መነጋገር እነሱ ሳነጋገር ከትላልቆቹ ከአዛዦቹ ጋር እንነጋገራለን አሏቸው። ከአዛዦቹ እየተባሉ ያሉት እነማን ናቸው? አዲስ አበባ ያሉት ይሄ 550 ሺህ 650 ሺህ ብር በወር የሚከፈልበት ቢሮ የተከፈተላቸው አዲስ አበባ 550 ሺህ ብር ቢሮ የተከፈተላቸው ሚሊዮኖች እየበጀተ ወጫቸው የሚሸፍንላቸው ቪኤት ሰጥቶ አዲስ አበባ የሚያንቀሳቅሳቸው ሸራተን አዲስ የሚያስኖራቸው ከእነሱ ጋር እነጋግራለን አሉ። አፋር ሁለት ቀን ግን በሁለት ቀን ጠራርጋችሁ ካላስወጣችኋቸው ብሎ መመሪያ ሰተዋቸዋል። ማስጠንቀቂያ ቢጤ ነች። እና እነዚህ የሀገር ሽማግሌዎች በሙሉ እሺ እናስወጣለን ብሏል። ዛሬም ቀን ዛሬ ዛሬ ሮባርን ሲተኩሱ ነበር። በሞርተር ወደ ቲዲኤፍ አካባቢ በሞርተር ሲተኩሱባቸው ነበር እና ጻድቃን የሰጣቸው መመሪያ ጻድቃን የሬዲዮ ግንኙነቱ ተጠልፎ የሰማነውን ልንገራችሁ። የሬዲዮ ግንኙነቱ ተጠልፎ ትንሽ ተረጋጉ አላቸው፣ ረገበሉ አላቸው። ተረጋጉ ከዛ ተረጋጉ ሲሏቸው መመሪያ ሲሰጥ በሬዲዮ ግንኙነቱ፣ መንግስት ፌደራል መንግስት በላይም በታች እርዳታ ይሰጠናል። ከላይና ከታች ማለት በአውሮፕ በመሬትና በአየር ድጋፍ ስለሚሰጠን ተረጋጉ ብሏል። እነሱ ዛሬ ሳይረጋጉ አሉ፣ በሞርታር ትደፍ ላይ ሲተኩሱ አሉ። የተረጋገጠ ነው ይሄ ጉዳይ ሲተኩሱ፣ እነዚህ በዚህ ምላሽ አይሰጡም ግን ሲተኩሱ አሉ። ተረጋጉ የሚል ግን ከጻድቃን ተሰጥቷቸዋል። ከላይና ከታጭ ከታች እርዳታ ይሰጠናል፣ እንትን እገዛ ይሰጠናል ፌዴራል መንግስት ሲሉ እንደዋሉ መረጃ አግኝተናል ከትግራይ አካባቢ ይህ በሬዲዮ የተደረገ ኮሚኒኬሽን ነው፣ እና ይሄን ተከትሎ ምናልባትም መኮኒ ጨርጨር አካባቢ እስከ ቀኑ ስድስት ሰዓት በኢትዮጵያ አቆጣጠር በግዛ አቆጣጠር እስከ ምሳ ሰዓት አካባቢ ማለት ነው፣ ስድስት ሰዓት የድሮን ቅኝት ሲያደርግ ውሏል። ፌዴራል መንግስት በድሮን ሌሊት ጀም ጠዋት ንጋት አካባቢ ጀምሮ እስከሚደይ በድሮን አካባቢ ሙሉ ቀኑ ሙሉ በድሮን ቅኝት እንደዋለ ሰምተናል። ይህን የአፋር ልዩ ኃይል የመከላከያ ሰራዊትም ዛሬ የሰማ ነው። የአፋር ልዩ ኃይል እና የመከላከያ ሰራዊት የፌዴራል መከላከያ ሰራዊት ወደ አካባቢው ሞር እየተጠጋ እንደሆነ ሰምተና ዛሬ አመሻሽ የአፋርም የፌዴራልም ወደ እነሱ ያሉበት ቦታ እየተጠጋ እንደሆነ አብሮ ነው አብሮ ነው ይሄ ሞርታር የሚተኮሱት አብሮ ሆኖ ነው ከመከላከያ ጋር አብሮ ሆኖ ነው። ይሄ ወደ እንጥሩ የጻድቃን ልጆች አብሮ ነው የሚተኩሱት። ይህን በተመለከተ ዛሬ የነበረ ውይይት በአፋርኛ የተነገረ ይሜን የነበረ ውይይት በትክክለኛ እየተረጎመ

ሰምተውን እነዚህ ታጣቂዎች ከአካባቢያችን እንዲወጡ አላ ርዳን ነው። እነሱ እንዳሉን የወረዳና የልዩ ሀይሉ አዛዦች እንዳሉን ከአዛዦቻቸው አለቆቻቸው ጋር እንነጋገራለን ብለውናል። አሁንም ደግመን ደጋግመን እንሄዳለን። በህይወት እኔ ሽማግሌ ነኝ፣ እድሜ እንደምታየው ሽማግሌ ነኝ። በህይወት ያላየሁት አይቼው የማላቀው አሁን ያየሁት ወታደሮች ሆነው ሸሽተው ወደ ቤታችን ውስጥ ተደበቁ። እኔ በህይወት አይቻላ ወታደር የግለሰብ ቤት ውስጥ መቶ ሲደበቅ ያየሁት አሁን ነው። የትላት ማለት ነው። ከበድ ያለ ነገር ነበር ገጥማቸዋል ማለት ነው። ቤታችን ሄዶ ተደበቁ ነው የሚሉት። ሌላ ይሄ አፋር ክልል የሀገር ሽማገሌዎች እና ሓጂ እብራሂምም መስማት አለባቸው። እና ሓጂ እብራሂም እዛ ትግል ላይ ያሉት አወል አርባ የሚፈጽመው ወንጀል የአፋርና የትግራይ ህዝብ የወደፊት ግንኙነት ጭምር ጠባሳ የሚፈጥር ነው። ጥቁር ነው ይሄ በጣም መጥፎ ታሪክ ነው የሚሆነው። ስለዚህ ይህ በአግባቡ በአግባቡ ብልጽግና እንኳን ላድርግ ካለ ያለ ህብረተሰቡ ተሳትፎ ያለ ህብረተሰቡ ፈቃደኝነት ሊሆን ስለማይችል የሀገር ሽማግሌዎችም፣ የየአካባቢውም የሃይማኖት መሪዎችም፣ ወጣቱም፣ ሁሉም ይህን ዲስካሬጅ ማድረግ አለበት፣ ኖ ማለት አለበት። ብልጽግና ያለው አዲስ አበባ ነው አዳማ ነው ባህር ዳር ነው። አፋርና ትግራይ አብሮ ነው ያለው፣ ጎረቤት ነው ያለው። ማንም አይደርስልህም። ለትግራይም አፋር የሚደርሰው እርሱ በርሱ እዛው ያለ ነው እንዳይመስላችሁ። ዛሬ ብልጽግና ዘመን ሆኑ ምንም በማን ያለብኝነት እንዳወር አርባን አይነት ፖለቲካ አትስሩ። ምክር ነው ወንድማዊ ምክር ነው። ከሚዲያ የሚጠበቅብን ምክር ጭምር ነው ወደ እናንተ የምናደርሰው። ሌላ ተመልካቾቻችን፣ ሳሙራይን ውስጥ የቀድሞ የተማጆርሹም ሚዲያ ላይ ከቻል አዲስ ዘመን ላይ